አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እና መተናል አዲስ ቪዲዮ፣ በአዲሱ ቪዲዮ መተናል እና ላይክ፣ ሼር፣ ስብስክራይብ ያላደረጋችሁ ደግሞ ስብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እና ዛሬ ስለ ሀና እና ስለ ሩታ አብርሽ ቪዲዮው እስከ መጨረሻ ድረስ በማየት ደግሞ ቤተሰብ ምኑ ማለት ነው ውዶቼ። እና መጀመሪያ በሀና ልጀምር። ሀና ደግሞ አሁን የው ትክክለኛ ሀቋ ሊወጣ ነው። ሀቋ ውቶ የምትደሰትበት ቀን እየደረሰ ነው ማለት ነው። እሱም ደግሞ መስፉን ሀና የው ትክክለኛ ልጇ መሆኑን መስፉን ጠንቅቆ ያውቃል እና ከዛም የተነሳ ደግሞ የሀናን አባት እንድታከም ሐኪሙን አስተባብሮ ምናምን ወጪውን ካፍሎ እንድታከም በማድረጉ ሜላት ደስተኛ ባትሆንም ሀና ግን ትክክለኛ ልጇ መሆኑ ትክክለኛ ልጇ መሆኑን በቅርቡ ልታወቅ ማለት ነው። እሱም ደግሞ እንግዲህ አስሬና ጓደኛ ሀቋን ለማውጣት በጣም በጥረት እየሰሩ ይገኛሉ። ምናሴና ሰላም ሁሌም አንቺ በቃ እህታችን ነሽ፣ ልክ እንደ እህታችን ነው የምናይሽ። ሁሌም ከጎንሽ ነን እና መቼም ቢሆን አንቺን በቴክኖሎጂ አንቀየርሽም እና ምርመራ ውጤት ሞ ስለተቀየረ ማለት ነው እና እነሱ እህታችን ነሽ፣ እኛ አምንን ተቀብለንሽ፣ አለ ሁሌም ከጎንሽ ነን ብሎ ከሷ ጎን በመሆናቸው በጣም ደስ ብሎኛል ማለት ነው። ሚገጥማ እና ምስክ በጣም ነው የምታሳዝነው። በእርግጥ አባቷንም አሟት ምናምን እና ከዛ አንጻር ደግሞ ሰላም እና ምናሴ መስፍን የነ ሰላም አባት መስፍን ከጎና ሆኖ አባቷን እያሳከመላት ይገኛል። ወይዘሮ ሜላትም ይሄን ነገር በደንብ አልተዋጣላትም፣ አኩርፋለች በመስሙንም ቢሆን በሰላምና ምናሴ እንዴት እናንተ ለሀና ብላችሁ እኔን እንደዚህ ተደርጉኛላችሁ፣ እንደ ጠላት ታዩኛላችሁ ብላለች። ሀናና ሚላሴ ሰላም በቃ ሄታሞች እንደሆኑ በደንብ እነሱ አውቀው አሉ ማለት ነው። ከዛም አንጻር ከዛም አንጻር ደግሞ ወይዘሮ ሚለት ሀና ከልጆችም ከቤተሰቦችም አራራቀችን ኩፉ አደረገችን ብላ በጣም ተቆጥታታለች። እንግዲህ እምነቱ ለመውራት ውጤቱ ተቀይሮ ቢሆን እንጂ ሀቁ ደግሞ መቼም አይቀርም እና ሀና ደግሞ ሀቅ ስላላት ዶክተሩን ራሱ የሕክምና ምርመራ ውጤት የሆነ ነገር አድርገ ነው እንጂ በፍጹም ትክክል አይደለም። እና የሆነ ስህተት እንዳለው ሀና በደንብ ታውቀዋለች ማለት ነው። ማለትም ሀና ሲጀመርም ለማጭበርበር ወይም ደግሞ ጥቅም ፈልጋ አይደለም እያመጣችው እና እውቀት አላት ኦልሬዲ ተምራለች። ሆኖም ግን አባቷን ለማሳከም የቤት ሰራተኛ መሆን ግዴታ ስለሆነበት አማራጭ ሲታጣ የቤት ሰራተኛ ሆና ስራዋን እየሰረች አባቷን እያሳከመች ነበር የምትገኘው። እርግጥ ከመጠች በኋላ የእነሱ ልጅ መሆኗን በግልጽ ልታስረዳቸው ብትሞክርም መጀመሪያ ዝም ያለችው አሁን ለምን እሷን ስላየች ነው ብሎ ያው ቢጠራጠሯትም፣ ሚላሴና ሰላም ግን መቼም ከጎንሽ ነን፣ በቃ አንቺ እህታችን ነሽ እና እህታችን ባትሆኚ እንኳን መወለድ ቆንቋ ነው አንቺ ከእህትም በላይ ነሽ ብሎ ጎን መቆማቸው በጣም ደስ የሚል ነው። አሁን ደግሞ የአስር ጓደኛ የፎቶዋን እና መስቀሏን የሰረቃ ፎቶዋን እና መስቀሏን ሊያመልሰው በጣም ብዙ ጥረት እያደረገ ይገኛል። ኦሬዲ አሁን ቤተሰባቸው ወይም ደግሞ ሀና የሚላት ልጅ መሆኗ በእርግጥ ተረጋግጦ በውጤቱ እንደተቀየረ ያው ሀቅ ደሞ ተደብቆ ስለማይቀራ ቀራ ልጇ መሆኑን አንድ ቀን ታውቀዋለች እና እስከዛ ድረስ ደግሞ አባቷ ከሚጎዳ መስፉን ደርሶላት ስላሳካሙ በጣም እጅግ ያው ደስ የሚል ነገር ነው እና ስለ ሩትና አብርሽ ደግሞ እነሱ ነገር ትንሽ ይከብዳል። እንግዲህ ይከብዳል ያው የስራ ጉዳይ ነው እንደ ሁል ጊዜ የሚለው የነሱ ስለነሱ ላይወራ ስል ኦልሬዲ የስራ ጉዳይ ነው በሚለው ሊወሰደው ቢሆንም ግን ትዳር ነው ተብሎ ከተመሰረተ ይሄን ያክል መስመሰል አስፈላጊ ነው ብዬ አላስብም። አብርሽ አሁን ራሱን ሰጥቶ በመውደቁ የሩታን ስሜት አይታችሁታል። ምን ያክል እንደምትወደው ወይም ደግሞ አላውቅም ብቻ እሱ እንድማር ወይም ደግሞ እንድመለስ ራሱን አውቆ ትዳሬን ብሎ እንድቋም ብላ ነው እንጂ ሩታ እሱን ጠልታ አይደለም። አሁን ቆርጫ አለው አልመለስም ምናምን ሴትል የነበረ ማለት ነው። እና እንዌዝ አሁን ኦልሬዲ ያመኖ ይሄ ተመልሳችሁ አንድ ላይ ናችሁ ማለት ይቻላል። አንድ ላይ ስትሆኑ ደግሞ አሁንም ድጋሚ ነገ የሆነ ምክንያት ፈጥራችሁ ተጣለን ተለያየን እያላችሁ የመጣችሁ ቀን የእውነት ሰው መስላችሁ አትታዩኝም። በቃ ይሄ የመጨረሻ ነው ነውና ማለት ነው። ሩታም እርጉዝ ነኝ ቢልሻል እና እርጉዝ ስትሆኝ ደግሞ ልጅ መቼም ያለ አባት አያድግም። ያለ አባት አታሳድጊኝ አባት ያለው ልጅ ብቻ አታሳድጊ ነው እና እንዌንስ አንቺት አልትሹ አይደለም። ስሜት ስሜትሽን አይትነዋል ስለምትወጂው እሱ በሚያደርገው ነገር ተቆጥተሽ ወይም ደግሞ በቃ እንዲያውቅ ለአንቺ ምን ያክል ቦታ እንዳለው እንዲያሳውቅሽ ፈልጌሽ ነው። ከሱ እየራቅሽ የነበረ አሁን ግን በዚህ አጋጣሚ አልመለስም፣ እኔም አልፈልግም፣ በቃ የተባባላችሁ ሰዎች ናችሁ። ይሄ የአብርሽማ ምክንያቱ ነው። መታረቃችሁ ካልቀራ ድጋሚ ደግሞ ታጣለን፣ ወይም ደግሞ ይሄ ምክንያት መጣ ምን እንደዚህ ነው ምናምን እያላችሁ ችግራችሁን ወደ ሚዲያ እያወጣችሁ ከእንግዲህ አታወሩን ባይነኝ። ምክንያቱም ብዙ አይቴናል። በእርግጥ ከእናንተ ህይወት አንድ ፊደል እንኳን የተማረ አለ ብዬ አላስብም። የተማረ ሳይሆን በቃ እየተሳቀቀ ግን ይኖራል ወይ ትዳር እንደዚህ ነው እንዲ በቃ እንደዚህ ከሆነ ምን ላደርግ ነው? ወደ ትዳር ለሚገባው ምናምን እንደዚህ እየተሳቀቀ ይኖራል ብዬ አስባለሁ የተሰላቸ በቃ ትዳር ምንድነው ተብሎ በቃ የተሰላቸ ይኖራል ብዬ አስባለሁ እንጂ ከናንቴ ምንም ለፍቅር ተከፈላ ዋጋ ነው የሚል ትምህርት የላችሁም። ድጋሚ ግን ይሄን ነገራችሁን አውቃችሁ ጥላባ ትጣሉ እና ጭቅጭቃችሁ ምናምን ወደ ሶሻል ሚዲያ ሂዛችሁ ባትመጡ አሪፍ ነው ለእናንተ፣ ለእኛ ለተመልካች ብቻ አይደለም። እኛ ተመልካቾች ስንፈልግ እንመለከታለን። ሳንፈልግ ከሆነ ደግሞ እንርቃለን። ምክንያቱም ለራሳችሁ ደግሞ ክብራችሁን ለማስጠበቅ ይረዳችኋል ብአስባለሁ። ደግሞ ለማታረቅ ምክንያት አግኝታችኋል። ሁለታችሁም ሁለታችሁም እንዴት እንታረቅ ብላችሁ ጠብቃችሁ ራሳችሁን ከፍ አድርጋችሁ ነበር። ኦልሬዲ ሰበብ ሆኑባችሁ የአብርሽማ አስታርቃችኋል። ድጋሚ ግን ተለያየን ተጣለን እያላችሁ ከመጣችሁ እራሳችሁ ትችላላችሁ ማለት ነው።